አይ ነፂ ተብዩ እውነቱ ትመናመናለች እንጂ ተበጥ ሰዓት ቀራ ማለት አባባሉ አይገርም። ቤተሰብ እንዴት አያችሁ እስኪ፣ እንዴት አያችሁ እስኪ እውነቱን እኛም ለመስማት እንጠብቀለን በጉጉት ማለት ነው። የዛሬ ምን እንደሚሆን አናቅም እንግዲህ እንጠብቅሻለን። አንድ ሰዓት እንገናኛለች። እኛም ደግሞ እንጠብቅሻለን ማለት ነው። ጆሮ ሰጥተን እንጠብቅሻለን። እስኪ እውነቱን እኛም ለመስማት እንጠብቀለን ማለት ነው። እሺ እስከ ዛሬ ተደብቀሽ አሁን ያለፈ ነገር ይዘሽ ስትመጪ አይደብርሽም? እንደ አንዳንዴ ሴትነታችሁን ዝቅ ባታደርጊ ባታደርጉ ጥሩ ነው። ሁሉም ሴቶች ሳይሆን አንዳንዴ ማለት ነው። አንዷም ደሞ ብሩ ግን አፈቀርኩ እያለች ያለች ነው። አረ የዛንድሮስ ጉድ ነው። እውነት ሁለት ሺ አስራ ሰባት ምን ይዞልን እንደመጣ አናቅም፣ ምኑን ለመናገር ማለት ነው። እና ያስብላል። የዛንድሮስ ድሮስ፣ እቺ ደግሞ ካርማ እንቅልፍሽን ጠግበሽ እስከዛሬ አሁን ነው እንደ ከእንቅልፍ የምትነቂ? እስከዛሬ የት ነበርሽ? እኔ ገርሚ፣ ይሄ ነው ሻማግሌ ስላክ ሮተና አርብሽ ስንት ጊዜ ተጣልቶ ነበረ? በቅርብ የተጣሉ ጊዜ የት ነበርሽ? አርብሽ ከፍቅር ጋር ቪዲዮ ሲሰራ የት ነበር? በሸሳት ኮንኳ መመጣት ትችይ ነበረ። አሁን ልጆች ወደ ትዳር ከገቡ በኋላ ሮታ ካረገዘች በኋላ የእነሱን ሕይወት ለመበጥበጥ ነው እንጂ ይሄ የእውነት አርብሽ ወደሽ አይደለሽም ብዬ ነው ማስበ። ያለፈ ታሪክ ይዘሽ ስታመጪ አይደብርሽም? ትንሽ ለሴትነትሽ አታስቢም? አንቺ እህት የለሽም? እውነት ለመናገር ማለት ነው እኔ እንጃ አብርሽ ፈልግሽ አይመስለኝም ወይስ ሩታን ፈቶ ወደ አንቺ ሊመጣልሽ ነው የፈለግሽው እንደዛ ነው መሰለኝ አሁን የተረዳው ያለው ማለት ነው ሁኔታው እውነት አረ በጣም ሸምኖ አረ ራሳቸውን አታሰድቡ እውነት የእኛን እያሳደባቸው ነው እኮ ምንድን ነው በዚህ ልክ አሁን አብርሽ ብቻ ነው እንደ ወንድ ወንድ የለም እንደ ቡታየራ ውስጥ ለመናገር እኔ በጣም ሸም ይዞኛል በእናንተ ማለት ነው በጣም ሸም ይዞኛል ያሳፍራል የሰው ትዳር ለመበጥበጥ ሩታ ቆይ እስከ መቼ ነው እንደዚህ እያለቀሰች የምትኖረው ይ እናንተ ባሩታ ነው እንደ ማፋመስ የምትፈልገው ሩታ የሁሉም ቻናሉ እንደምታሳድገው አሁን በጣም ትላንትና ስታለቅሱ በጣም የተናደርጉናል ለመናገር እስከ መቼ ነው ሩታ የምታለቅሱ እስከ መቼ እስከ መቼ ነው በየጊዜ ስታለቅሷ ነው እንዴ ሰውን ቻናል የምታሳድገው? አዋንቺ በሩታ ለመፋመስ ነው የመጣሽ ወይስ ምንድን ነው? ኔገ አልገባኝ። ይሄ ነው ምንድን ነው የምትፈልጉ ከሩታ ማለት ነው ምንድን ነው እስከ ዛሬ እየተነበርሽ? ስጀመር ደግሞ ተነጋግረን ነው አንድ ላይ ስሮ ብዬ ነው ይሄን ነገር እውነቱ ሩታ ብትናገር ደስ ልኛ እውነቱን ለመናገር ማለት ነው። እዚጋ የሩታም ስም ወጣፋ። እዚ ጋ ተነጋግረን ነው አንድ ላይ ስሮ ብዬ ነው እኔ ወደ ትምህርት የርቁ አረባክሽ። እንግዲህ፣ ስልክ ተጠቃሚ ነሽ፣ ይህ ሁሉ ፎቶኬት አምጥተሻ ስልክ አለሽ፣ የሚዲያ ሰው ነሽ። እስከ ዛሬ ተደብቀሽ ይህ ሁሉ ሸማግሌ ስላ ቀርብሽ ና ሩታ ስንት ደረጃ ላይ ደርሶ ዛሬ ግን መተሽ የነሱ ሕይወት ለመበጥበጥ ስትመጪ ትንሽ የምባል ነገር የለሽ። ሁሉም ሰው እኮ የፈረደብሽ ለመናገር ማለት ነው። የምር አይደብርም እንዴ? እስኪ ቤተሰብ ፍረዱ ከልጆች ሕይወት ውጪ፣ በቃ ሕይወት እኮ ይቀጥላል። አደ እንዴ። ማንኛውም ሰው እኮ አንቺ ብቻ አይደላሽም እኮ። እንደዚህ ነገር የሚያጋጥም ብዙ ሰዎች አሉ፣ እንኳ ወልዶ የሚለያዩ አሉ። አንቺ ምንድነሽ እንዴ በዛ ልጅነት፣ ዛሬ ሁለት አመት ወይ ሶስት አመት አስባቸዋል። አሁን እኮ አርብሽ እናነዚ፣ አሁን በጣም ልጅ ነበሩ ድሮ ማለት ነው። አርብሽን በጣም ልጅ ነበር። አሁኑ አርብሽ እና የድሮ አርብሽ አን አይደለም። አሁን ያለፈ ታሪክ እያመጣሽ ሚዲያ ላይ ምስጢርሽ እምታወጪ ምንም እኮ ራስሽ ነው የምትዋረጅ እንጂ አብርሽ አይደለም። እውነት ለመናገር ወንድ ልጅ ያጠፋል፣ የፈለገ ሰው ጋር ይሄዳል። አንቺ ግን እንደዚህ ሚዲያ ላይ ራስሽን ባሰጪ ጥሩ ነው። የሚዲያ መጫወቻ ባትሆኝ ወዝ በሩታ ማፋ ማስፈልገሽ ነው በዚህ ልክ ማለት ነው። እና እኔ በጣም የተናደድኩ እውነት ለመናገር፣ ባሩታ በጣም የተናደድኩ እንዴ። ቆፍጠኝ በይ። ለምንድነው የምታለቅሽ? እስከ መቼ ነው አንቺ እንደዚህ እያለቀሰች እንዴ ቤሰውን ቻናል የምታሳድጎ እስከ መቼ ነው? እኔ እየተናደርኩ እዚህ ጋር ነው። ጠንካራ ሴት ሆኜ ጀግና ሴት ሆኜ እውነት እኔ እኔ እንጂ አንዳንድ ዚ ሲያስብ እች ልጅ ተማክራን የመጣችው እንጂ ያለፈ ታሪክ ነው። አሁን አብርሽ ጋር ደውላ ዱባይ ሆኖ ደውላ ሜሴጅ እሱ ስጽፍላት ወደ ሮታ መላክ ምን ይባላል? እስኪ ቤተሰብ የሰው ምስጢር መውጣት ምን ያስብላል? አሁን ፎቶ እውነት አንድ ላይ ያልተነሱ ፎቶ ወይም ማለት አቀናብራ እንደዛ አድርጋ ነው ለሮታ የላከችው። ይህ ብዬ አስባለሁ። አሁን እኮ ብዙ ነገር አለ እኮ ሚዲያ ተሻሽለው ነው ለመናገር እውነት የሚያስመስል አለ። አንቺ አሁን በዚህ ልክ እንደዚህ የሰውን ህይወት በጥብቀሽ ምንድን ነው የምታገኝ? አረብሽና ሮታ ደግሞ መችም አይለያዩ መችም አይለያዩ። የፈለጋችሁ ልታደርጉት ትችላላችሁ፣ ግን አይለያዩም። ግን በሰው ህይወት ላይ እንደዚህ ማለት ባትገቡ ጥሩ ነው። ይሄ አስባለሁ። አትገቡ፣ በቃ ይሄ ያለፈ ታሪክ ይዘሽ በጪ ጥሩ ነው። ቢዘሽ ባትመጪ ማለት ነው። በስነ ስርዓት አሳድጉኝ ብቲ እኮ ሁሉም በስነ ስርዓት ሰብስክራይብ ያደርጉሻል። ቪዲዮ ሽርሽር ያደርጉሻል። አንቺ ግን እንደዚህ የነሱ የአረብሽም ስም እያጠፋሽ፣ የራሴን ስም እያጠፋሽ እንደዚህ ሚዲያ ላይ መተሽ ይምባከረዩ ማለት ምን ማለት ነው? አረ አፈርኩ በእናንተ ማለት ነው። በአሁኑ ሰዓት አፈርኩ። በተለይ ሴት ልጅ አረብስማ ብሩኬን አፈቀርኩ ብላ አንድም እሪ ብላለች። ግርም ማለኝ ዛሬ ማለት ነው ለመናገር። አረ ፈጣሪ፣ ሁለት ሺህ አስራ ሰባት ምን ይዞልን የመጣረ ወደ ፈጣሪ ጸሎት አድርጎ ጌታ እንዴ፣ ወንድ እየጠፋ ሰው ነው ሆናችሁ ኮ ወንድ ጠፋ እንዴ? ምድር ላይ ወንድ ኮ አለ ሁ አገሩ ሰላም ነው። ምን ሆናችሁ ነው ግን በዚህ ልክ? ፈጣሪ ልብሽን ይስጥሽ፣ ልብሽን ይስጥሽ። ከሶዩት ብትወጪ ጥሩ ነው። እንኳን ኪያና ብሩኬ መኩሮሽ ወደ ሚዲያ ከመጡሽ እውነተኛ ነገሩን ተናገሪ እንጂ የሰውን ስም እያጠፋሽ። ሩታ ወር ጉዝናት ለሴት ልጅ አስቢ ማለት ነው። ትንሽ ሩታ ሰላም ለምንድን ነው ማለት ለምንድን ነው የእሷ ሰላም? ሰላም እንዳትሆኗ የምታደርጉ ግን በሰላም ነው። እኔ ገረመኝ። ይሄ ነው ሩታ፣ እስከመቼ ነው እንደዚህ የሆነች የምትኖረው? ይህ በጣም የሚያሳዝን እጭ ሩታ ነው። አንቺ ያለፈ ታሪክ ነው የአንቺ አይገባ ነው። እውነት ለመናገር የፈለግሽውን እር ብለሽ ብትመጪ አይገባ ነው። በስነ ስርዓት ብትመጪ ጥሩ ነበር፣ ሁሉም ሰው ይቀበልሻል። በዚህ ልክ የተጨማለቅሽ ከመጣሽ በጣም ነው የሚያስጠላብሽ። እጭ አበዛችው አውንስ